በመጀመሪያ የምኖርበትን ቤት ላሳያችሁ። የምኖርበት ቤት በጣም ትልቅ ነው እንደምታዩት፣ በጣም ነው የሚያምረው፣ በጣም የሚያስደምም ውበት አለው፣ ግን በዛ ላይ በጣም ትልቅ ነው፣ ከምነግራችሁ በላይ አብዛኞቻችሁ ያው ስራ የለም እያላችሁ ነው ብዬ ነው ላሳያችሁ ብዬ ነው። ቤቱ ይህንን ይመስላል። ሰላም ፋሚሊ እንዴት ናችሁ? የተወደዳችሁና የተከበራችሁ የኤርሚ የዩቱብ ተከታታዮች እንዴት ናችሁ? እንደዚሁም የፌስቡክ እና የቲክቶክ ተከታታዮች የደና ናችሁልኛ? አለሁላችሁ አሁን ብዙዎቻችሁ ጥያቄ እየጠየቃችሁኝ ነው፣ ኤርሚ ስራ የለህም ወይ? ብዛ ሶሻል ሚዲያ ላይ ነው የምናየ፣ በቲክቶክም ስንሄድ አንተነ፣ በፌስቡክም ስንሄድ አንተነ፣ በዩቱብም ስንገባ አንተነ፣ ስራ የለህም ወይ እያላችሁ በጣም ብዙዎቻችሁ እየጠየቃችሁኝ ነው። ስራዬ ማለት ነው ከምጠብቁት በላይ በጣም ብዙ ስራዎች ነው የምሰራው። በዛ ላይ ደግሞ የሚከፈለ የገንዘብ ና የምሰራው ስራ በፍጹም አይገናኝም። ለማንኛውም የሚከፈለኝን እነግራችኋለሁ። ይህን ኩላ ስራ ሰርቼ ማለት ይህን ኩላ ስላችሁ ጀስት ይሄ አሁን ያያችሁ ቤት በሙሉ የማጥበው የማጸዳው እኔ ነኝ። እንደገና ደግሞ ማታ ማታ ሰዎች ይመጣሉ። ማታ ማታ ሲመጡ ቢያንስ ከሰላሳ እስከ አርባ ሰው የሚሆኑ ናቸው። ለእነሱ ሻይ ጋኋ አዘጋጃለሁኝ፣ ለእነሱን አስተናገዳለሁኝ። እራት እኛ ጋር ነው የሚበሉት፣ እራት እናዘጋጃለን ምናምን ማለት ነው። ከዛ ደግሞ ውጭ ላይ ሶስት ፈረስ ሁለት ግመሎች አሉኝ፣ እነሱንም እንከባከባለሁኝ። አለፍ ምግብ የምደፋላቸው እኔ ነኝ። ውሃም አቀርበው እኔ ነኝ። ቤታቸው ሲበላሽ የማጸዳው የማስተካከለው እኔ ነኝ፣ የግመሎቹ እና የፈረሶቹ ማለት ነው። አምስት የምንከባከበው የውጭ እንስሳቶች አሉ ማለት ነው፣ ሶስት ፈረስ፣ ሁለት ግመሎች እና ይሄ የምታዩትም ቤት ደግሞ በጥቅሉ በሳምንት አራት ጊዜም ሶስት ጊዜም የማጥበው እኔ ነኝ። አሁን ዛሬ አጥቤ ነገ አላጥብም ከዛ ከነገ ወዳ እንደዛ እያልኩ ነው ማጥበው። ሶሻል ሚዲያ ላይ የምታወኝ ያለችኝን ሰዓት ወደ ሶሻል ሚዲያ ስለመቀየራት ነው ሰላሳም ደቂቃ አርባም ደቂቃ ክፍተት ስትኖረኝ ያችን ክፍተቴን ወደ ሶሻል ሚዲያ ስለመቀየራት እንጂ ስራ ሳይኖረ ይቀርቶ አይደለም። ስራ ከምነግራችሁ በላይ በጣም ከባድ ነው። በዛ ላይ ደግሞ የኔ ስራና የሚከፈለ የሚከፈለው ገንዘብ በፍጹም አይገናኝም። ለምሳሌ አሁን ስንት ይከፈለው ትላላችሁ እናንተ? በእኔ ቦታ ሆናችሁ ቢሆን ሶስት ግመል ሶስት ፈረስ ሁለት ግመል እየተንከባከባችሁ በዛ ላይ ይህን የሚያክል ቤት እያጠባችሁ፣ አጠባ ነው እንደዚህ፣ ጠረግ አደለም። በዛ ላይ ደግሞ አረቦች ይህን ሴቷም ወንዱም ነው የሚቆጣጠሩኝ። ሴቷም ትመጣለች ትቆጣጠረኛለች። ጽዳ ካልጸዳ የመዳም ቅመሞች በቃ መአት ፍርጅብኝ ነው የቻላችሁት። ለማንኛውም የመዳም ቅመሞች ጽናቱን ይስጣችሁ። ግን የኔን የሚያክል ቤት የምታጸዱ አላችሁ። የመዳም ቅመሞች እስኬ ካላችሁ ሜንሽን አርጉልኝ ኮሜንት ላይ እኔ ያለሁ በሉኝ። ቤቴ በጣም ትልቅ ቤት ነው ከምነግራችሁ። እና አጠባንም አጥበው እሺ፣ አሁን ለዚህ ክፍያ ስንት ይገባዋል ብላችሁ ታስባላችሁ? ሶስት ፈረሱ ለግመል ተንከባክቤ ይህን የእንቁላ ቤት አጥቤ እንደገና ደግሞ ከሰላሳ 30 እስከ አርባ ሰው የሚሆን አስተናግጄ ሻይጋ ውሃ አዘጋጅቼ ስንት ይከፈለዋል ብላችሁ ብከፈል አሪፍ ነው? ስንት ቢከፈለኝ ጥሩ ነው? ለማንኛውም የሚከፈለኝን እነግራችኋለሁ። ግን ይሄ በቃ ሶፋ ለራሱ ከወደዚህ ማንቀሳቀሱ ለራሱ ያው ታውቃላችሁን፣ ወንድማችሁ ደግሞ አይበገሬ ነኝ እንጂ ለዛ ነዋል። ትንሽ ደግሞ ወደ ጉራው ሄድኩ መሰለኝ እና ስራ አለይ በደንብ አለኝ ለዛውም የመዳም ቀመምነኝ ያ ወንዶ ውጪ እንደ ወንዶቹ ውጪ ገወጥቼ ባላግድም ሸብክ የምንከባከባቸው ፈረሶች ግመል አሉኝ። እንደዚሁም ደግሞ ቤት ውስጥ እንደምታዩት ይህን ኩላ ቤት የማጥበው የማጸደው ኔ ቤቱ እንኳን ለማጽዳት ለማጠብ ይቅርና ለማየት በጣም ነው የሚከብደው። ማረምን እውነት ለማውራት ግን ያው ምን ታደርጉታላችሁ፣ ለስራ እስከወጣን ድረስ ከዚህ ደግሞ የማላማረርበት ምክንያቶች አሉኝ እነሱ ምክንያቶች የምንድናቸው? ጀስት አሁን ውጭ ላይ የልክ እረኝነት የሚሰሩ ልጆች አሉ። ፀሐይ በጣም ነው የሚጎዳቸው። እኔ ሳጸዳ እንኳ ሞከየፍ ከፍቼ ነው የማጸዳው። ፈጣሪ መስገን በዚህ በዚህ ፈጣሪ እናመሰግነዋለሁ። ከስራ ውጭ እኔ ሰዎችም እንደዚህ ፀባያቸው በጣም አሪፍ ነው። ምንም ነገር አይናገሩኝም። ራሴ በቃ ስሬን ከሰራሁላቸው በጣም ይወዱኛል። ትንሽ ከሰዎች ጋር ያለኝ ቀረቤታ በጣም ደስ የሚል ነው። ማለቴ አልፈራቸውም። ጀስት ምግብ እንኳን ከነሱ ተለይቼ አልበላም። አብረን ነው ምግብ የምንበላው። በቃ የኒህ ሰዎች በጥቅሉ ለየት ያሉ ናቸው። ከልጃቸው አያገሉኝም። ልክ እንደ ልጃቸው ነው የሚወዱኝ። ትላልቆቹም ሽማግሌዎቹም ቢሆኑ ደግሞ እንደገና ከታች ወጣቶቹ ብትሏቸው መኪና እንደ ልቤ የሰጠኝ ነው። ያው ቲክቶክ የምትከተሉኝ እና ፌስቡክ የምትከተሉኝ ካላችሁ ትንሽ ከሰዎች ጋር ያለኝን ቅርበት ታውቃላችሁ። እና የኒህ ሰዎች በጣም አሪፍ ናቸው ከምነግራችሁ በላይ ጀስት ስራ ነው የሚበዛብኝ ። ስራዬንም እሰራለው። ሶሻል ሚዲያ ደግሞ የምወጣው ያችን ሰላሳ ደቂቃ፣ አርባ ደቂቃ ያለችኝን ክፍተት ወደ ቀረፃ ስለማዞራት እንጂ ስራ በጣም አለኝ በጣም ከምነግራችሁ በላይ። የማርፍባቸው ጊዜዎች የተወሰኑ ናቸው። እንደውም ማታ በኢትዮጵያ አስራ ሁለት ሰዓት ምሽት እስከ አስር ሰዓት አዳር ያሉት አራት ሰዓቶች ክፍት ናቸው። ያው ለቀረፃ ብዙ አልቀርጽም እንጂ ላይ እጠቀምባቸዋለው እነሱንም ሰዓቶች ከዛን ውጭ ያለው ግን ስራ ውጥር ነኝ፣ ስራ እሰራለሁኝ። ሌላ ደግሞ ማሳ ውስጥ እስተራሃላቸው ሌላ የመኪና እስተራሃ ማለት ነው። እዛ ደግሞ የሄድኩ አስተናግዳለሁኝ። እዛ ሻይጋ ጋሃ እንደዚህ እርዛ የሚያግዱት ባለ ግመል ባለቤቶቹ ምናምን ዱር ይወጡ የለ ግመሎቻቸው ሊቆጣጠሩ እዛ እየተደዋወሉ እየተጠራሩ እዛ ሻይጋ ጋሃ ና አዘጋጅ ና ቅዳ እየተባልኩ እዛ ስራ እሰራለሁኝ። እና ስሬ እንደምታስቡት አይደለም፣ ስሬ በጣም ከባድ ነው። ያው አብዛኞቻችሁ ስለጠየቃችሁኝ ነው። ኤርሚ ስራ የለህም እንደ ሶሻል ሚዲያ ታበዛለህ ስላላችሁኝ ነው እንጂ የው እንደምታዩት ነው። ስራዬ እያያችሁ ነው። ከዚህ ከሶፋ ጋር ግብ ግብ ይዤ ስራዬ በጣም ከባድ ስራ ነው። ያው ደግሞ ደስ የሚለው ነገር በረሃ አያገኘኝም፣ ፀሐይ አያገኘኝም። ፈጣሪ ለማማረር በጥቅሉ አይመችም። ምክንያቱም እኔ ቤት ውስጥ ነው የምውለው። ስንት በረሃ ላይ የሚጠበሱ ወንድሞች አለን። እግዚአብሔር ደግሞ ለነሱ እንደ እኔ አይነት ስራ ያገኝላቸው ማለት ይምጣላችሁ። ምክንያቱም የሰው ልጅ የሚጎደው የስራ ብዛት አይደለም። ስራ ቢበዛባችሁም አትጎዱም፣ ትሰራላችሁ። ከዛን ውጭ እኔ እንደምታወኝ ተመችቶኝ ነው የምኖረው። ፈጣሪ ይመስገን። እንደምታወኝ እንደ በረሮ ወደዚ ወደዚህ ሚንቅ ሚንቅ እያልኩ ነው የምኖረው እና በረሃ ላይ ደግሞ አሁን ፀሐው በጣም ከባድ ነው። ሳውዲ አረቢያ ደግሞ ፀሐው በጣም ቅጥ የለው፣ ብርዱም እንደዚያው ማርያምን፣ በጣም ቅጥ የለውም። በጣም ነው የሚጎደው። ግን ለዚህ ሁሉ ስንት ይከፈለኝ ይመስላችኋል? እስኪ ገምቱ እናንተ ብትሆኑ ስንት ቢከፈላችሁ አሪፍ ነው? ይህንን ሁሉ ስራ ለምሳሌ አሁን እኔ እዚህ ቦታ ላይ ልተካ ብዬ በስንት ትስማማላችሁ ብላችሁ በስንት ትስማማላችሁ? ፋሚሊ እስኪ ኮሜንት ላይ ያሳወቁኝ። ለዚሁ የሚከፈለይ ብር ማለት ነው። ጭራሽ የማጠብቁት ስራ ነው የማጠብቁት ብር ነው የሚከፈለይ ብር ማለት ነው። እና እቤት ስለመውል ብቻ ፀሐይ ስለማያገኘኝ ብቻ ስራ ነ እንጂ የሚበዛብኝ። ከዛም በተረፈ የሰዎች ጸባይ በጣም አሪፍ ስለሆነ ብቻ እግዚአብሔር የተመሰገነ ይሁን። አላማርረውም፣ ወደፊትም እንዳማረረው አልፈልግም። ትንሽ እዚቹ ስራ ላይ እድሜ ሰጥቶኝ አላማዬ ተሳክቶልኝ አገር እንድገባ ነው የምፈልገው እንጂ ይህንን ስራ ቀይር በረሃ ወጥቼ አግዳለሁ፣ ይከብዳል። ምክንያቱም እቤት ለምዳችሁ፣ ውጭ ላይ ይቅርታ አርጉልኝና ሌላውን ተውት፣ ወጥቼ ማገድ ይቅርና ውጭ ሲወጣ አይታየኝም አትሉም? በረሃ ምናምን እመቤቴን በቃ አይኔ ጭልም ነው የሚልብኝ። ፀሐው እቤት ነዋ፣ አስድ ፈነፈንም ውለው ቤት ቤቱን ስለለመዱ እንደ ወንዶቹ ቆፍጠን ብዬ አሁን በረሃ ላይ እንደዚህ ወጥቼ አንዳንድ ወጣ ውጭ እንኳን ወጣ ስል ማለት ነው አይኔ አይልኝም ጭልም ነው የሚልኝ። ለምን እንደሆነ አላቅም፣ በቃ ቤት ነዋ የለመድኩት። ከቤት ውጭ ወጥቼ እንኳን ማገድ ይቅርና ትንሽ ማየት እንኳን አልችልም፣ አይኔን በጣም የሚያመኝ እና ፋሚሊ ግን ለዚህ የሚከፈለኝን ብር ልንገራችሁ። ይህን ኩላ ሰርቼ የሚከፈለኝ አንድ ሺ ሪያል ነው። እናንተ ቢሆን ትስማማላችሁ? የሚከፈለኝ አንድ ሺ ሪያል ነው ይህን ኩላ ስራ ሰርቼ ማለት ነው። ግን ፈጣሪ መስገን ደግሞ ይህንኑ ይባርክል በሉኝ ው ይህንኑ ይባርክል ደግሞ ስንት ስራ አጥተው የሚንከራተታሉ ስራ የሌላቸው። እኔስ እግዚአብሔር የተመሰገነ ይሁን ያው ስራዬም ቋሚ ነው። ፈጣሪ መስቀን ይሆ እንደምታወኝ ትንሽ ቢያንገላታም ስፖርት ለጤንነት በሚለው ስፖርት እየሰራሁበት ነው። ሶፋቸውን ብድግ እያደረጉ ማለት ነው። ያው ቤቱ እንደምታዩት በጣም ትልቅ ቤት ነው። እያያችሁት ነዋ፣ በጣም ሰፊ ቤት ነው። ለማንኛውም አንድ ሺህ ሪያል ነው የሚከፈለኝ። አንድ ሺህ ሪያል ግን አያዋጣም ነበር ያው ፀሐይ ስለማያገኘ ብቻ ተቀብያለሁ። ምክንያቱም በረሃ የሚያገዱትም ከዚህ በላይ ይከፈላቸዋል ብዬ አላስብም። ከአንድ ሺህ የዘለለ የሚከፍል አረብ የለም። አሁን አረቦቹ ደግሞ እኛ አበሾችን በቃ አንድንትን ነው የሚቆጥሩን። እና ፋሚሊ ቤቱ ይሄን ይመስላል። በጣም ትልቅ ቤት ነው ያምራላ። እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። እወዳችኋለሁ። ፋሚሊ በዚህ አለቀ።